ሰላም ውድ የቻናላችን ቤተሰቦች፣ በዛሬው የቅዱሳን ታሪክ የምንቃኝበት ቪዲዮ ከማህፀን ጀምሮ በእግዚአብሔር የተመረጡ ስለሆኑትና በጽድቅ ተጓድሏቸውም ስድስት ክንፍ እግዚአብሔር ስለሰጣቸው አንድ ጻድቅ አስገራሚ ህይወት ታሪክ ከብዙ በጥቂቱ አቅርቤላቸዋለሁ። እኚህ ጻድቅ ዝክራቸውን የዘከረውን ሰባ ትውልድ የሚያስምር እግዚአብሔር ቃል ኪዳን ገብቶላቸዋል። እንዲሁም ኢትዮጵያዊ ሐዋርያ አድርጎ ሾሟቸዋል ጻድቁ በመናፍቃንና ጣዖት አምላኪዎች ልብ እጅግ የተጠሉ ናቸው። በዛሬው ቪዲዮአችን ስለ አቡነ ተክለ ሃይማኖት አስደናቂ የህይወት ታሪክ ከብዙ በጥቂቱ አቅርብ አቅርቤላችኋለሁ ይህም ቪዲዮ እስከ መጨረሻው ቢያዩት የጻድቁን ሕይወት ይማሩበታል። ኦርቶዶክሳዊ የሆኑ ትምህርቶችና የቅዱሳን ታሪክ የሚቀርብበት ይህን ቻናል ሰብስክራይብ በማድረግ እንዲሁም ቪዲዮን ላይክና ሼር ቢያደርጉ ለእኛ ድጋፍ ነው። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በኢትዮጵያ ታሪክ ገጾች ውስጥ ከቅዱሳንና ታላላቅ አባቶች መካከል ጎልቶ የሚታይ አንድ ስም አለ። ስሙም አቡነ ተክለ ሃይማኖት ነው። ይህ ስም የጽድቅ የትጋትና የሐዋርያ አገልግሎት ምልክት ሆኖ ለዘመናት ሲዘከር ኖሯል። የጻድቁን ሕይወት ማሰባችን፣ ሥራቸውን መዘከራችን የክርስቲያናዊ ሕይወታችንን ያበረታል አቡነ ተክለ ሃይማኖት ሕይወታቸውን ሙሉ ለእግዚአብሔር በመስጠት እንደ በሬ ተጠምደው እንደ ገበሬ ታጥቀው ይህንን ዓለም ንቀው በጾም በጸሎት ተወስነው በብሕትውና የኖሩ ናቸው። በሐዋርያ አገልግሎት ደግሞ ወንጌልን በመላው ኢትዮጵያ እየተዘዋወሩ የሰበኩ በጌታችን መድኃኒታችን ኢየሱስ ክርስቶስ ስም ድውያነ ሥጋን በታምራት ድውያነ ነፍስን በትምህርት የፈወሱ ሐዋርያ ናቸው። በሆድ ሳልሠራህ አውቀሃለሁ፣ ከማኅፀን ሳትወጣህ ቀድሼሃለሁ። ይህ አምላካችን እግዚአብሔር ለነብዩ ኤርሚያስ የተናገረው ቃል ነው። ይህ ቃል ግን የገናናው ጻዲቅ አባታችን አቡነ ተክለ ሃይማኖት የሕይወት ታሪክ መጀመሪያ ነው። ከማኅፀን ጀምሮ በእግዚአብሔር የተመረጡ አስደናቂ ሕይወትን የኖሩ የኢትዮጵያን ታሪክ የቀየሩ ታላቅ አባት ናቸው። ታሪካችን የሚጀምረው በቡልጋ አውራጃ ኢቲሳ በሚባል ቦታ ደጋጎቹ ቤተሰቦች ካህኑ ጸጋ ዛብና ሚስቱ ሳራ ይኖሩ ነበር። እነዚህ ባልና ሚስት እንደ ቅዱሳን አብርሃምና ሳራ፣ ዘካርያስና ኤልሳቤጥ ለረጅም ጊዜ ልጅ አጥተው ኖረዋል። እናታቸው ሳራ በልባዊ ጸሎትና የእግዚአብሔርን ቤት በማዘውተር የመውለድ ፍላጎቷን በየቀኑ ለእግዚአብሔር ትናገር ነበር። ከዕለታት በአንድ ቀን ሳራ እንደለመደችው ወደ ቤተ እግዚአብሔር አምርታ ስትጸልይ መልአኩ ቅዱስ ሚካኤል በብርሃን ተገለጸላት፤ ልጅ እንደምትወልድ ብሥራት አበሰራት። ይህ ብሥራት በካህኑ ጸጋ ዘአብ ክህነት በሣራ ደግነትና ምጽዋት የጸና ሕይወታቸው ፍሬ አፍርቶ እግዚአብሔር ጣፋጭ ፍሬ እንደሚሰጣቸው የሚያሳይ ታላቅ ምልክት ነበር። ወላጆቹ ለተመረጠ ልጃቸው በመጀመሪያ ያወጡለት ስም ፍስሐ ጽዮን የሚል ነበር። አባታችን ገና በተወለዱ በሦስተኛው ቀን በዕለተ እሁድ ከእናታቸው ዕቅፍ በመውረድ በሚያስደንቅና በመለኮታዊ ድምፅ አህዱ አብ ቅዱስ አህዱ ወልድ ቅዱስ አህዱ ውዕቱ መንፈስ ቅዱስ በማለት ቅድስት ሥላሴን አመስግኗል። አንዱ አብ ቅዱስ ነው፣ አንዱ ወልድ ቅዱስ ነው፣ አንዱ መንፈስ ቅዱስ ቅዱስ ነው እያሉ ገና በሦስት ቀኑ ለዓለም ታላቅ ምስክርነትን ሰጡ። በተወለዱበት ቀንም ብዙ ታምራት ተገለጸ። የእናትና አባታቸው ቤትም በበረከት ሞላ። ፍስሐ ጽዮን ክርስትና ወይም የሥላሴ ልጅነትን ሲቀበሉ አባቱ ጸጋ ዛብ በደስታ ሲያመሰግን ነበር። ገና ሲወለድ አህዱ አብ ቅዱስ አህዱ ወልድ ቅዱስ አህዱ ውቱ መንፈስ ቅዱስ በማለት ምስጋና ስለጀመሩ አባቱና እናቱ በልጃቸው እጅግ ይደሰቱ ነበር። ይህም ደግሞ የካህን ልጅ ካህን እንደሚባለው ለታላቅ መንፈሳዊ ጥሪ መጠራታቸውን የሚያሳይ ታላቅ ምልክት ነበር። አባታችን አቡነ ተክለ ሃይማኖት አባቱ ጸጋ ዘአብን ተከትሎ አደገ። በተለይም ቅዱሳን መጻሕፍትን ብሉያትና ሐዲሳትን በትጋት ተምሯል። ብርቱ አዳኝ እንደነበሩም ታሪካቸው ይነግረናል። ማዕረገ ድቁናና ማዕረገ ቅስና ከግብፃዊ ጳጳስ ከአባ ቄርሎስ ተቀብለዋል። ከዕለታት በአንዱ ቀን አባታችን ለአደን ወደ ዱር ሄደው ሳለ ሊቀ መልአክ ቅዱስ ሚካኤል ተገልጦ ታያቸው። ቅዱስ አባታችንም እንደዚህ ባለ ገናናነት የማይ ጌታ የማነህ ባሉት ጊዜ ቅዱስ ሚካኤል ዘወትር የምጠብቅህ ከአንተ የማልለይህ እናትህንና አባትህን ስለአንተ ከውሃ መስመጥ ከምርኮ ያዳንኳቸው እኔ ሚካኤል ነኝ በማለት ቅዱስ ሚካኤል ራሱን ገለጸላቸው ከእንግዲህ አውሬ አዳኝ አትሁን ሰውን ወደ እግዚአብሔር ለመመለስ ሰውን በትምህርት የምታድን ሁን እንጂ እነሆ እግዚአብሔር ጽኑ ሥልጣን ሰጥቶሃልና ሙት ታስነሳለህ፣ ድውያንንም ትፈውሳለህ፣ አጋንንትም አንተን በመፍራት ይሸሻሉ። ስምህ ፍስሐ ጽዮን አይሁን ተክለ ሃይማኖት ይሁን እንጂ ትርጓሜውም ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ ማለት ነው አላቸው። ቅዱስ ሚካኤል ይህን ሲነግራቸው ጌታችን በሥጋ ከደቀ መዛሙርቱ ጋር እንደ ነበር ሆኖ መልከ መልካም ጎልማሳ ሆኖ ታያቸው። ጌታችንም ወዳጄ እንዴት ሰነበትክ ቸራለህነ አላቸው አቡነ ተክለ ሃይማኖትም ጌታዬ ሆይ አንተ ማን ነህ ብለው ሲጠይቁት ጌታችንም እኔ የዓለም መድኃኒት ኢየሱስ ነኝ በእናትህ ማኅፀን ፈጥሬህ ያከበርኩህ እኔ ነኝ በተወለድክ በሦስተኛው ቀን አህዱ አብ ቅዱስ አህዱ ወልድ ቅዱስ አህዱ ውእቱ መንፈስ ቅዱስ ብለ እንድታመሰግን የምስጋና ሀብት ያሳደርኩብህ እኔ ነኝ በረሃብ ዘመን በቤትህ የሚሻውን ሁሉ ቅቤውን፣ ስንዴውን፣ ዱቄቱን ሁሉ በእናትህና በአባትህ ቤት ይሞላ ዘንድ በእጅህ ሀብት በረከት ያሳደርኩብህ እኔ ነኝ። ያንን ሰው አንተን በተጣላ ጊዜ በነፋሳ አውተር የሰቀልኩት በማዕት ጀራፍም የገረፍኩት እኔ ነኝ። ውሃ ጠምቶ በለመንከኝ ጊዜ ከደረቅ መሬት የጣፈጠ ውሃ ያመነጨውልህ እኔ ነኝ። ከልጅነት ጀምሮ እስከ ዛሬ ድረስ ብዙ ታምራትን እያደረግኩ በአንተ እጅ የታመሙትን ያዳንኳቸው እኔ ነኝ ወደፊትም አድርግልሃለሁ አላቸው። ይህንን ብሎ በእጆቹ ባረካቸውና ንሳ መንፈስ ቅዱስ ብሎ የሹመትን ኃይል አሳደረባቸው። ዳግመኛም በምድር ያሰርከው በሰማይ የታሰረ ይሁን፣ በምድርም የፈታኸው በሰማይ የተፈታ ይሁን። አንተን የሰማ እኔን መስማቱ ነው፣ የላከኝን አባቴንም መስማቱ ነው። አንተን እምቢ ያለ እኔን እምቢ ማለቱ ነው፣ የላከኝ አባቴን እምቢ ማለቱ ነው። በማለት ቀድሞ ለሐዋርያት የሰጣቸውን ስልጣን ሰጣቸው ሐዋርያት ወዳልደረሱበት ሕዝብ በመምህርነት እልክህ ዘንድ በሊቀ መልአኩ በቅዱስ ሚካኤል አዲስ ስም አወጣውልህ። አንተም በማናቸውም ሥራ ከሐዋርያቱ አታንስም፣ አዲስ ሐዋርያ አድርገሃለሁና ሰውን ሁሉ በእኔ ስም እያስተማርክ ታሳምን ዘንድ፣ ሚካኤልም ባሰብከው ሥራ ሁሉ ረዳት የሆነ ዘንድ ሁልጊዜ ካንታ አይለይም። በምትሄድበትም ጎዳና ሁሉ እርሱ መሪ ይሁንህ። እኔም ባለ ዘመንህ ሁሉ አልለየህም ካላቸው በኋላ ሰላምታ ሰጥቷቸው አረገ። ብፁዕ አባታችን እጅ ነስተው ለእኔ ለኃጥኡ የማይገባኝ ሲሆን ይህን ሁሉ ጸጋ የሰጠኸኝ ስምህ በሰማይ በምድር የተመሰገነ ይሁን አሉ። ከዚያች ቀን ጀምሮ ሀብተ ኃይልን የተሞሉ ሆኑ። ወደ ቤታቸው ተመልሰው ያላቸውን ንብረት ሁሉ ለቤተ ክርስቲያንና ለድሆች ለጦም አዳሪዎች ሰጥተው ጨረሱ። ከዚያም አቤቱ ጌቴ ኢየሱስ ክርስቶስ ሆይ የመንግሥተ ሰማያትን በር ትከፍትልኝ ዘንድ እነሆ ቤቴን እንደ ተከፈተ ተውኩልህ ብለው ቤታቸውን እንደ ተከፈተ ትተው ወንጌልን ለማስተማር ወጡ። ጻዲቁ አባታችን በሃገራችን ኢትዮጵያ እየተዘዋወሩ ሕዝቡን ከኃጢአት ወደ ግብረ ጽድቅ ከክህደት ወደ ሃይማኖት ስለመለሱ በዚህም የተነሳ ለኢትዮጵያም ብርሃን ተብሏል። በዚህም መሠረት ለተከታታይ ሦስት ዓመታት ወንጌልን በሃገራችን አስተማሩ። ቀጥሎም ዘጠኝ ወር በዊፋት አገልግሎታቸውን ፈጸሙ። ከ1223 እስከ 1234 ዓ ም ዳሞት በተባለው ስፍራ ወይም በወላይታ ሀገር ለ12 ዓመታት ሕዝቡን በማስተማር ከአምልኮ ጣዖት ወደ አምልኮ እግዚአብሔር ከገቢረ ኃጢአት ወደ ገቢረ ጽድቅ መልሰዋል። ቤተ ክርስቲያንም አንጸዋል። በዚህም ሀገር ዲያብሎስ በዛፍ ላይ አድሮ አምላክ ነኝ እያለ ሕዝቡን በማሳት ቆይቶ ነበር። አባታችን በቦታው በደረሱ ጊዜም የሚጠቀምበትን ዛፍ በተአምራት ከስር ነቅለው ወደ ውሃ አፍልሰዋታል። ከ1234 እስከ 1244 ዓ ም ባለው በእግዚአብሔር ፍቃድና ትእዛዝ ወደ ወሎ በመሄድ ከአባ በጸሎተ ሚካኤል ገዳም ገብተው ሥርዓተ ምንኩስናን እየተማሩ ለአስርተ ዓመታት የተለያዩ ገቢረ ተአምራትን በማድረግ በጉልበት ሥራም ሲያገለግሉ ኖረዋል። የንጽህና ምልክት የሆነውን የምንኩስና ቀሚስ ተቀብለዋል። ከ1254 እስከ 1266 ዓ.ም ምረት ወደ ትግራይ ሄደው ከአቡነ አረጋዊ ገዳም ደብረ ዳሞ ገብተው በዚያም ከነበሩት አበምኔት ከአባ ዮሐኒ ቆብና አስቄማን ተቀብለው ለ12 ዓመታት በገዳሙ በገድልና በትሩፋት በመንፈሳዊ ተጋድሏቸው ቀጥለዋል። ብፁህ አቡነ ተክለ ሃይማኖት በመልአኩ ትእዛዝ ከደብረ ዳሞ ገዳም ወደ ሌላ ገዳም ለመሄድ ሲነሱ አበምኔቱ አባ ዮሐኒና መነኮሳቱ ሲሸኙአቸው አቡነ ተክለ ሃይማኖት አርባ ክንድ ርዝመት ባለው ገመድ ገደሉን ለመውረድ እንደጀመሩ ገመዱን ሰይጣን ቆረጠባቸው። ቅዱስ አባታችን ግን በዚህ ጊዜ ስድስት የብርሃን ክንፎች ተሰጧቸውና እየበረሩ ክንፋቸውን እያማቱ ሦስት ምዕራፍ ያህል ሄደው ሲያርፉ አበምኔቱና መነኮሳቱ አይተው እጅግ አደነቁ። አባታችንም ውዳሴ ከንቱን ሸሽተው ወደ ትግራይ ሄደው ከአቡነ አረጋዊ ገዳም ደብረ ዳሙ ገብተው በጊዜው ከነበሩት አበምኔት ከአባ ዮሐኒ ቆብና አስኬማ ከተቀበሉ በኋላ ተመልሰው ወደ ሐይቅ በመሄድ ለአቡነ ኢየሱስ ሞዓ ቆብና አስኬማን ሰጥቷቸዋል። ከዚያም ወደ ዋሊ ገዳም ገብተው ከቅዱሳን ጋር ተገናኝተው በትሩፋት ላይ ትሩፋትን፣ በገድል ላይ ገድልን ጨምረዋል። ለአንድ ዓመት ያህል የትግራይን ገዳማት በሙሉ በመጎብኘት ወደ ኢየሩሳሌምና ወደ ግብፅም በመሄድ ከዚያ ያሉ ቅዱሳን መካናትን ጎብኝተው መጥተዋል። ከዛ በኋላ ዳዳ በተባለ ስፍራ ይመለክ የነበረውን ሰባ አምስት ክንድ የሚረዝመውን ዘንዶ በጸሎት ኃይል በመስቀል ምልክት አማትበውበት በተአምራት ገድለውታል። በቦታው ላይ በአርባቱ እንስሳት ስም ቤተ ክርስቲያን አንጸው ታቦተ ሕግም አስገብተውላቸዋል። ከሴቶችና ከልጆች ሌላ ሦስት ሺህ በጣዖት የሚያመልኩ ወንዶችን አስተምረው መልሰው አጥምቀው አቁርቧቸዋል። ከ1267 እስከ 1289 ዓመተ ምህረት ባለው ጊዜ በደብረ ሊባኖስ ካለችው ገዳም አሰቦ ዋሻ በመግባት ስምንት ጦሮችን ሁለቱን በፊት፣ ሁለቱን በኋላ፣ ሁለቱን በቀኝ፣ ሁለቱን ደግሞ በግራ አስተክለው እጆቻቸውን በትምህርተ መስቀል በመዘርጋት የክርስቶስን ሕማምና ሞት ነገረ መስቀልን በማሰብ በተመስጦ ሌሊትና ቀን ያለማቋረጥ በጾምና በጸሎት በአርምሞ ተወስነው ሲጋደሉ ከቁመት ብዛት የተነሣ ጥር አራት ቀን አንዲት የእግራቸው አገዳ ተሰበረች። ቅዱስ አባታችን በመዓልትና በሌሊት በትጋትና በቁመት በተጋድሎ ብዛት አንዲት የእግራቸው ክፍል ስትሰበር ዕድሜያቸው ዘጠና ሁለት ዓመተ ምሕረት ሆኖ ነበር። ከ1289 እስከ 1296 ዓ.ም ምረት ለሰባት ዓመታት ያህል በአንድ እግራቸው በመቆም ያለ ምግብና ያለ ውሃ በትሕርምት ሌትና ቀን እንቅልፍ በማጣት እንደ ምሰሶ ጸንተው በተመስጦ በትጋት ለሰው ዘር ሁሉ ድህነትን ሲለምኑ ኖሯል። ከሰባቱ ዓመታት ውስጥ ጥቂት ውሃ የቀመሱት በአራተኛው ዓመት ብቻ ነበር። በዚህ ጊዜ ጌታችን ተገልጦላቸው በሰው አእምሮ ሊታሰብና ሊለካ የማይችል ትልቁንና ልዩ የመንግስት አድራሻ ከሰጣቸው በኋላ የመለኮትን ነገር የሚናገር የእሳት አንደበት ያላቸውን የመንግስቱን ልብስ አለበሳቸው። በመስቀል ምልክት የተጌጡ ሰባት የሕይወት አክሊላትንም አቀዳጃቸው። ይኸውም ስለ ቀናች ሃይማኖት ሃይማኖትህን ለማስተማር መላዋን ኢትዮጵያን ስለ መዞርህ፣ ከአረማውያን ሕዝብ ጋር በሃይማኖት ስትጋደል ደምህን ስለ ማፍሰስህ፣ ወደ ኢየሩሳሌም ወርደ ልዩ ልዩ ቅዱሳን ቦታዎች ስለ መሳለምህ፣ በሰባት ዓመታት ቁመት የአንዱ እግርህ አገዳ ስለ መሰበሩ፣ ስለ ብዙ ጾምና ስግደትህ፣ ስለ ልብህ ንጽህናና ቅድስና በማለት የሕይወት አክሊላትን ካቀዳቸው በኋላ ዝክራቸውን በመዘከር መታሰቢያቸውን የሚያደርጉ ሁሉ በዚህ ዓለምም ሆነ በወዲያኛው ዓለም ፍጹም ዋጋ ፍጹም ክብር እንደሚሰጣቸው ጌታችን ታላቅ ቃል ኪዳን ገባላቸው። ስጋቸውም የት እንደሚቀበር ሲነግራቸው እስከ 57 ዓመት ስጋ ከዚህ ይቀበራል፣ ከሃምሳ ሰባት ዓመት በኋላ ይህች ዋሻ ትናዳለችና በዚህ ገዳም በስምህ ታላቅ ቤተ ክርስቲያን ልጆች ሠርተው ስጋህን አፍልሰው በውስጧ ያኖራሉ አላቸው። በመጨረሻም አባታችን ለአስር ቀናት ያህል በተስቦ ሕመም ቆይተው ፈጣሪያቸው የገባላቸውን ቃል ኪዳን ለመነኮሳትና መንፈሳዊ ልጆቻቸው ከነገሯቸው በኋላ ነሐሴ 24 ቀን በታላቅ ክብር አልፈዋል። አቡነ ተክለ ሃይማኖት ቅድስት ነፍሳቸው ከቅድስት ስጋቸው ተለይታ ከማውጣቷ በፊት ልጆቻቸውን ሁሉ እየባረኩ ሲሰናበቷቸው፣ በመሃል አንዲት ሴት አባታችን በቃሉ የታሰሩ እንዳሉ ይፍቱ ስትላቸው እሳቸውም ከሰው እንስሳት ድረስ የታሰሩ የዱር አራዊትም ሁሉ የተፈቱ ይሁኑ አሉ። በዚህም ጊዜ የዱር አራዊትና አዕዋፍ በአባታችን ቃል ግዝት ከታሰሩበት ከ18 ዓመት በኋላ ተፈቱ። ይህችህም መነኩሴት ልትራቀቅ ወዳ ለእኛም ለመነኮሳቱም ብዙ ድካምን አመጣች። ይህንንም ተናግራ አራዊቱ ከእስራታቸው ስታስፈታ በዚያ የነበሩ ሁሉ ደንግጠው ከፍርሃታቸው የተነሳ ወደ ውጭ ወጡ። አስቀድመው አራዊቱ በብፁዕ አባታችን የተወገዙበት ምክንያት ደቀ መዛሙርታቻቸው ለዕለት ምግብ ጥቂት የእርሻ ሥራን በመስራት አተር ዘርተው ጎመን ተክለው ሳለ በወቅቱ ደብረ አስቦ ገና ምድረ በዳ ነበረችና እንደ ሽኮኮ፣ ጦጣና ዝንጀሮ፣ ጃርትና ሌሎችም አትክልትን የሚያጠፉ ሁሉ የተዘሩትንና የተተከሉትን እያበላሹ አስቸገሯቸው። ለብፁዕ አባታችንም አትክልታችንን አጠፉብን ቢሏቸው፣ ቅዱስ አባታችን እኛ ወደ ቤታቸው መጣንባቸው እንጂ እነርሱ ወደኛ አልመጡብንም። ተዋቸው፣ እንደኛም ሥጋውያን ደማውያን ናቸውና ተዋቸው፣ አንክፋቸው አላቸው። እየቆዩ ግን አውሬዎቹ እየበረቱባቸው ከልካቸው አለፉ። በአንዲት ቀን ቅዱስ አባታችን ሲመለከቱ አንድ ዝንጀሮ መጥቶ የመበልቱትን እጅ ይዞ የያዘችውን ነጥቆ ወሰደባቸው። በኃይልም ስለ ደበደባት ጮዎችና መነኮሳት ደርሰው አስጣሏቸው። ቅዱስ አባታችንም ይህን የዝንጀሮ ግፍ ከተመለከቱ በኋላ በዚህ ምድረ በዳ ያላችሁ አራዊት ሁላችሁ ቅዱሳን የደከሙበትን ገንዘባቸውን እንዳትዳፈሩ፣ ከወሰኑላችሁ ከልካችሁ አልፏችኋልና እኔ በማገለግለው በእግዚአብሔር ቃል የታሰራችሁ ሁኑ ብለው አውግዘዋችኋል። ከዚህ ችም ቀን ጀምሮ አዋፋትና አራዊት የታሰሩ ሆኑ። አህዮች ከጅብ ጋር በዱር ያድሩ ጀመር። አዝመራውንም የሚጠብቅ የለም ነበር። በዕለት ረፍታቸው ግን ያቺ ችኩል መነኩሲት አባታችን በቃሉ የታሰሩ እንዳሉ ይፈቱ ስትላቸው፣ አባታችንም ከአራዊቶቹ ላይ ግዝታቸውን አነሱላቸው። እሳቸውም ካረፉ በኋላ በንጋታው ልጆቻቸው አዝመራውን ቢመለከቱ አራዊቱ የዘሩትን ሁሉ በልተው ጨርሰውት ነበርና ያገኙት አንዳች ነገር አልነበረም። አህዮችና ላሞችም በቀን በጅቦች ተበልተው ተገኙ። ጻድቁ አቡነ ተክለ ሃይማኖት ለደቀ መዛሙርታቸው አስቀድመው ልጆቼ ሆይ፣ ሁሉም የመነኮሰ መንግሥተ ሰማያት ይገባል ማለት አይደለም፣ ዓለምን በሚገባ የናቀ ብቻ ይገባል እንጂ። መጀመሪያ የእግዚአብሔርን ጽድቅን ብቻ ፈልጉ፣ ጾምና ጸሎትን አዘውትሩ እርስ በእርሳችሁ ተዋደዱ፣ ትእዛዜንም አጥብቃችሁ ጠብቁ እያሉ ከመከሯቸው በኋላ ስለ ራሳቸው ሲናገሩ ለዓለም ጨው፣ ለራሴ ግን አልጫ ሆንኩ፤ ለዓለም ብርሃን፣ ለራሴ ጨለማ ሆንኩ። ከእውነተኛው ዳኛ ከጌታዬ ፊት ስቆም ምን እመልሳለሁ? እያሉ በፍጹም ትሕትናና በልዩ መንፈሳዊ ተመስጦ ይጸልዩ ነበርና አሁንም አባታችን የከበረች ቅድስት ነፍሳቸው ከስጋቸው ሳትለይና ይህን ዓለም ከመለየታቸው በፊት የሚከተለውን ሃይማኖታዊ ኑዛዜ አውርሰውናል። ልጆቼ አታልቅሱ፣ ነገር ግን የሽማግሌዎችንና የአባቶቻችሁን ቃል ስሙ። መጀመሪያ እምነታችሁ በእግዚአብሔር ላይ ይሁን። ከዚህ ዓለም እንደተያዙ እንደ ዓለም ሰዎች ስለ ልብስና ስለ ምግብ አብዝታችሁ አትጨነቁ። በየጊዜው ሁሉ መጸለይን አታቋርጡ። ለቤተ ክርስቲያን ሌትና ቀን አገልግሉ። እግዚአብሔር በሚወደው ገንዘብ ንጻ ሥጋህና ጾምን ውደዱ። ውዳሴ ከንቱም የሚቀረውንም የዚህን ዓለም ክብር አትውደዱ። እናንተስ የቀደሙትን አባቶች በመከራና በድካም ብዛት ከዓለም የወጡትንም በመጋደላቸውም ክፉን ሐሳብ ድል የነሱትን ምሰሏቸው። ፈለጋቸውንም ካልተከተላችሁ ልጆቻቸው አትባሉምና በመከራቸው ካልመሰላችኋቸው በደስታቸው አትመስሏቸውምና በድካማቸውም ካልተባበራችሁ ወደ ቤታቸው አትገቡም። የቀደሙትን ቅዱሳን አባቶቻችሁን መስላችሁ ኀጢአተኛ አባታችሁ እኔን ደግሞ ምሰሉ። ስለ ትህርምትም በመብል በመጠጥ ልባችሁ አይድከም። ሥጋ ከመብላትና ጠጅ ከመጠጣት ተጠበቁ። ለመመካትም በዓለማዊ ልብስ አታጊጡ። የመላእክት አክሴማ ከዓለማዊ ሥራ ጋር አይስማማምና ዓለምንም በዓለም ላይ ያለውን ሁሉ አትውደዱ። ዓለሙም ፍቃዱም ኃላፊ ነውና የእግዚአብሔርንም ፍቃድ የሚያደርግ ግን ለዘላለም ይኖራልና። ልጆቼ ሆይ ትሩፋትን ሁሉ በችኰላ ሠርታችሁ በልጆቻችሁም ሃይማኖታችሁን አስከትሏት። ለነፍሳችሁ እንጂ ለሆዳችሁ አትገዙ። ሁላችሁም ወንድማማቾች ሁኑ፣ እርስ በርሳችሁ ተፋቀሩ። ከመንፈስ ቅዱስ የሚገኝ ፍቅር ኀጢአትን ያጠፋልና የነፍስና የሥጋ እርኩሰትን ያነጻልና፣ ይህንንም ብትጠብቁ በእውነት ልጆቼ ናችሁ። የሕይወትንም ፍሬ የምታፈሩ ትሆናላችሁ፣ ወደ እግዚአብሔር ፊት በክብር ትደርሳላችሁ። ልጆቼ ሆይ ሰላም ለእናንተ ይሁን። አባታችን ይህን የመሰለውን በጎ የነፍስ ስንቅ ለልጆቻቸው ከመከሯቸው በኋላ ቅድስት ነፍሳቸው ከሥጋቸው ተለየች። መድኃኔዓለም ክርስቶስ ከድንግል እናቱና ከቅዱሳን መላእክቱ ጋር ተገልጾ ቅድስት ነፍሳቸውን ንጽሕት ሆይ ወደ እኔ ነይ፣ በማለት በክብራን እጆቹ አክፎ ሳማት። ቅዱሳን መላእክት የጻድቅ ሰው ሞቱ በእግዚአብሔር ፊት ክቡር ነው እያሉ በታላቅ ዝማሬ ወደ ላይ ካሳረጓት በኋላ በስላሴ መንበር ፊት ሰገደች። ወስደውም አስቀድማ በሕይወተ ስጋ ሳለች ጎዳየችው የዘላለም ርስት አስገቧት። ጌታችንም በአይን ያልታየ በሰውም ሕሊና ሊመረመር የማይችለውን ትልቅ የመንግስትን አዳራሽ አወረሳቸውና የመለኮትን ባህሪ የሚናገር የእሳት አንደበት ያለውን ልብሰ መንግሥት አለበሳቸው። በአምስቱ መንግሥተ ሰማያት በአስራ አምስቱ አህጉረ ገነት ላይ ሾማቸው። ስማቸውን ከሚጠሩ ነፍሳት ሁሉ ጻድቃንም ቢሆኑ ኀጣንም ቢሆኑ ወደ ክቡር አባታችን ተክለ ሃይማኖት ሳይደርሱ ወደ ዘላለም ርስት ወይም ወደ ሲኦል አይገቡም። ይህችም ነፍስ ባየችው ጊዜ አባቴ አባቴ ተክለ ሃይማኖት ሆይ እያለች ትጮኻለች። ብፁሕ አባታችን ወደዚች ነፍስ ተመልክተው በጎ ሥራ የተገኘባት እንደሆነ ስሙንም በመጥራት በአማራጅነቱ የታመነች እንደሆነች አባትሽ እኔ እነሆኝ ይሏታል። ወደ ፈጣሪው አማልዶ በተሰጠው ቃል ኪዳን ወደ ዘላለም ሕይወት ያደርሳታል። የቅዱሱ አባታችን በዓላት እኚህ ናቸው። መጋቢት 24 ጽንሰታቸው፣ ታኅሣሥ 24 ቀን ልደታቸው፣ ኅዳር 24 ቀን ከ24ቱ ካህናተ ሰማይ ጋር በሕይወተ ሥጋ እያሉ የሥላሴን መንበር ያጠኑበት ሲሆን ጥር አራት ቀን ደግሞ በጸሎት ብዛት አንድ እግራቸው የተሰበረበት ነው። ናሴ 24 ቀን እረፍታቸው፣ ግንቦት 12 ቀን ፍልሰታ አጽማቸው ነው። ቅዱስ አባታችን በሞት ከማረፋቸው በፊት አስቀድሞ ጌታችን እንደነገራቸው ሥጋቸው ከነፍሳቸው ከተለየች ከ57 ዓመት በኋላ የካቲት 19 በጸሎት ላይ ለነበሩት ለአቡነ ሕዝቅያስ ተገልጠውላቸው ጌታዬ የገባልኝ ቃል ኪዳን ይፈጸም ዘንድ ስጋዬ የሚፈልስበት ደረሰ። ቀኒቱንም በምስጋናና በጸሎት መንፈሳዊ በዓል አድርጉ። እኔ ሃጡ በሞትኩበት ቀን እንደነበረው ምስጋና አቅርቡ። ሄደህ ለአስራ ሁለቱ መምህራኖችና ለልጆቼ ግንቦት 12 እንዲያከብሩ ንገራቸው። በፍልሰቴ ቀን አባቴ አባቴ የሚለኝ ሁሉ ይምጣ። ያልኔ እኔ ወዳጄ ሚካኤልና ልጄ ፊልጶስ አብረን መተን እንባርከዋለን፣ በምመጣበት ጊዜ የጠፋው የመቅረዙ መብራት ይበራል አሉት። ከዚህም በኋላ አቡነ ሕዝቅያስ በአባታችን ተባርከው ሄደው በአራቱም አቅጣጫዎች ላሉ ዐሥራ ሁለት መምህራንና ለክርስቲያኖች ሁሉ አባታችን የነገሩትን የፍልሰታቸውን በዓል ስለ ማድረግ ወደ ፍልሰቱ በዓል ያልመጣም በዚያች ቀን በሰማይ ለምልጃ አባቴ እንዳይለው እርሱም ልጄ እንዳይለው ጨምሮ መልእክቱን ላከላቸው። እነርሱም ከያሉበት ተሰብስበው መጥተው የቅዱስ አባታችን ሥጋቸውን አውጥተው ወደ ቤተ ክርስቲያን አፍልሰው ሦስት ጊዜ መቅደሱን አዙረው በዓሉንም አባታችን እንዳሉት በዝማሬና በምስጋና አክብረው ወደ ውስጥ አስገቧት። በዚህም ጊዜ ብፁዕ ወቅዱስ አባታችን ተክለ ሃይማኖት አስቀድመው እንደ ተናገሩት ጠፍቶ የነበረው መቅደስ ቦግ ብሎ በራ። ከቅዱስ ሚካኤልና ከልጃቸው ከአቡነ ፊልጶስ ጋር በመሆን በዓሉን ያከብሩ የነበረውን የተክለ ሃይማኖት የጸጋ ልጃቸውንና ሁሉንም ይባርኩ ነበር። የጻዲቁ ጸሎታቸውና በረከታቸው ረዴታቸው ከሁላችን ጋር ይሁን፣ አሜን። ወስብሐት ለእግዚአብሔር።